ሰላማችሁ ደስታችሁ በእያላችሁበት እንደ አበባ ፍክት ይበልልኝ እያልኩኝ ወደ አንድ ሀሳብ ቀጥታ እመራቸዋለሁ። ወስላታነት መማገጥ፣ በአጭር አባባል ቺት ማድረግ ጾታ ተኮር ነው ወይ? ወንድ ልጅ ብለን ጠቅልለን የምንናገረው አሊያስ፣ ሴትም ወንድም ያው ናቸው፣ እንዲህ አይነት ነገሮች ያደርጋሉ፣ ይሆናሉ፣ ይከሰታሉ በሁለቱም ጾታ ብለን ነው የምናስበው የሚለውን በጥያቄ ለእናንተ ልጀምርላችሁና፣ እኔ ወደ ሀሳቡ ልግባ። ይህንን ሀሳብ ዝም ብዬ አላመጣሁትም። ሰሞኑን ከአንድ ጓደኛ ጋር በሆነ ገጠመኝ እንዲን ነገር አነሳንና አወራን። ሁኔታው ባርትዳር የሆነው ወንድ ምንድን ነው ወደ ሌላ ሲወሰልት አይነት ነገር አይታው ሚስቱ ማወቅ አለባት የለባትም በሚለው እንደዚህ አይነት ነገሮችን አወራን እና እሷ ምንድነው የደመደመችው፣ ለልጆቹ ጥሩ አባት ከሆነ ወንድ ሁሉ ያው ስለሆነ ምንም ባይለያዩ አብሮ ቢኖሩ ካላወቀች ችግር የለውም አይነት ነገር ብላ ደመደመች። ምክንያቱም ሌላም ወንድ ሁሉም ወንድ እንደዚያ አይነት ናቸው፣ ወንዶች ሁሉ ወስላቶች ናቸው ብላ ነው የደመደመችው። ጓደኛ ና ስለሱም ጉዳይ ለማውራት አይደለም እኔ ታዲያ ከእናንተ ጋር እንዳወራበት የገፋፋኝ ሀሳብ ይሄ ነው። ወንድ ሁሉ ሴት ሁሉ ብለን በጅምላ የምንፈርጃቸው ብዙ ነገሮች አሉ። አጠቃላይ ማለት ነው እንደነዚህ አይነት ሰዎች ሁሉ የእንጀራ እናት፣ የእንጀራ አባት፣ አማቾች ምናምን እያለን ብቻ አጠቃላይ ሁሉንም ሰዎች እዛ ሙቀጫ ውስጥ ከተን የምንወቅጥበት ሁኔታ አለ። እና ከዛ አንፃር ነው እንድናወራ የፈለኩት መወስለት መማገጥ ቆንጆ አማርኛ ውስ ስለሆነ እነሱም እነዚህ ነው ቃላቶቹን የምንጠቀማቸው እና መወስለት መማገጥ የፆታ ጉዳይ አይደለም አንዳንድ ሴቶች ይማግጣሉ አዎ በሚገባ አንዳንድ ወንዶች ይማግጣሉ ይወሰልታሉ አዎ በሚገባ ነገር ግን ይህ የፆታ ጉዳይ ሳይሆን የማንነት የስብዕና ጉዳይ ነው የቆሸሸ የጎደፈ ማንነት ካለን የምንወዳቸው የሚወዱን የሚሳሳሉን ቤተሰቦች ላይ ያንን ነገር እናደርጋለን፣ እንማግጣለን፣ እንወሰልታለን፣ የተለያዩ ነገሮችን እናደርጋለን። እና ይህ ጾታ ተኮር አይደለም። በጅምላ ፍረጃ ዓለማችን ላይ እጅግ በጣም ብዙ ወንዶች እጅግ በጣም ብዙ ሴቶች ነው ያሉትና ምን ያሎቹን አይተን እና ምን ያሎቹን ለይተን ነው ወንድ ሁሉ ሴት ሁሉ ብለን እዛ ድምደማ ውስጥ የምናስገባው? እርግጥ ነው አንዳንድ ገጠመኞች እና አንዳንድ ሁኔታዎች ተደጋግመው እነዛን ነገሮች እንድናስተውልና እንድናይ ይሆናል። የሆኑ የተለያዩ ወንዶች እንደዚ አይነት ነገሮችን ሲያደርጉ አይተን ይሆናል። በእኛም ህይወት አንድ ሁለቴ ደርሶብን አይተነው ሊሆን ይችላል። በሴትም ዙሪያ እንደዛ ሴቶች እንደዚህ የሆነ ሴቶች ሁሉ ሊያስብሉን የደረሱ ተደጋጋሚ ገጠመኞችን አስተውለን ሰምተን አይተን ሊሆን ይችላል። ያም ሆነ ይህ ግን ወንዶች ሁሉ ሴቶች ሁሉ ብሎ ለመደምደም በቂ ዋስትና ነው ብዬ አላምንም። ሃያም ቢሆን ሰላሳ ታማኝ ሰዎች በዙሪያችን በሌሎች ሰዎች ህይወት ውስጥ ካሉ እነዛን አለማክበር እነዛን ቦታ አለመስጠት ራሱ ትክክለኛ ነገር ስላልሆነ ማለት ነው። እና አሁንም ደግሜ የምለው መወስለት መማገጥ የማንነት የስብዕና ጉዳይ እንጂ የጾታ ተኮር የጾታዊ ነገር አይደለም። እርግጥ ነው ማህበራዊ ጥናቶች ላይ እንደሚለው ተበላላጭነት ሊኖራቸው ይችላል። ወንድ በተሻለ ሁኔታ በተሻለ የቁጥር ደረጃ ወስላችና ማጋጭ ነው ብለው ያስቀምጡታል። እንደዚያውም ሴት አነስ ልት ትችላለች። ያ ማለት ግን 99 ፐርሰንት ወንድ ማጋጭ ነው፣ 0 ፐርሰንት ነው የሴት የሚል ውጤት የለውም። በሚያስደንቅ ሁኔታ በብዛት ደረጃ ሴቶችም ላይ አለ ይሄ ነገር። እናም ማለት የምፈልገው ታማኝ አለመሆን፣ ወደ ሌሎች ማየት የሚጎዳው ይሄ ለምንወዳቸው ሰዎች፣ ለሚያፈቅሩን ለህይወታችን ለቤተሰቦቻችን፣ መታመን አለመቻል ህይወታችን የእነሱን ህይወት ብቻ ሳይሆን የእኛንም ህይወታችንንም የሚጎዳ ነገር መሆኑን ልናስተውለው ይገባል። ብዙ ነገራችን የሚመሰቀቀለው እርግጥ ነው፣ ላንያዝ ላንታይ ይችላል ግን ያ ነገር በሚታይ በሚሆን ሰዓት ብቻ ሳይሆን እንዲሁም ለህሊናችን ለልቦናችን እራሱ ያ ነገር ተገቢና ጥሩ ነገር አይደለም። እናም ውሎ አድሮ የሚጎዳን የሚጸጽተን የሚያመን ራሳችንንም ጭምር ስለሆነ ማለት ነው። በእርግጥ ውስልትና መማገጥ ሴሰኝነት ደረጃ የደረሰባቸው ሴሰኞች የሆኑ አይነት ሰዎች ከሆኑ ይሄ እጅግ በጣም ከፍተኛ የሆነ በሽታ ነው። እና እኚህ ለራሳቸውም አብሯቸውም ላለው ቤተሰብ የሚጠቅሙ የሚሆኑ አይደሉም። ለህይወት አጋራቸውም ለማንም አይሆንም፣ ይሄ ባህሪያቸው ማለት ነው። እና እሱ ሌላ ታሪክ ነው። ስለ እሱ ለአውራም አይደለም። ነገር ግን ቤታችን ውስጥ አስቀምጠን ቤታችን ውስጥ የሌለን የሚመስለን የሆነ ህይወትን መስርተን አብረን ሆነን በጓደኝነትም በፍቅርም ደረጃ ይሁን በትዳርም በቤተሰባዊነትም ደረጃ ይሁን ህይወትን መስርተን እየኖርን ወደ ሌላ የምንማትር ወደ ሌላ የምንሄደው ምን ያጣን ሲመስለን ነው? ምን ችግር ያለብን ሲኖርብን ነው? እና ያንን ነገር በግልጽነት ተወያይተን አውርተን ልንፈታቸው የሚገቡ ነገሮች ናቸው። እዛ ሌላ ቦታ ሩቅ ቦታ አለ ብለን የምናስበው ነገር ምናልባት ቤታችንም ላይ ለመመስረት እና ያንን ነገር ለማድረግ ትንሽ ንግግር እና ትንሽ ሁኔታዎችን መቀየር ብቻ ይሆናል የሚያስፈልገን። የጠወለገ አበባ የሚፈልገው የተለያዩ እንክብካቤዎችን ነው። አፈር መቀየር ሊሆን ይችላል፣ ውሃ ማጠጣት፣ የፀሐይ ብርሃኑን ማስተካከል። በእንደነዚህ አይነት ሁኔታ እየጠወለቀን አበባ ማስተካከል እንችላለን። ነገር ግን ያ የሞተ ከሆነ እነዚህን ነገሮች ብንቀያየርላቸው ምንም ለውጥ የላቸውም። እናም የተጎዳ ነገር ስለሆነ በሰላም ያንን ነገር ከቤታችን ከዕቃችን ላይ ማስወገድ ማውጣት ነው ያለብን እና ይሄ ሴሰኝነት ደረጃ ሴሰኛ የሆኑ ሰዎች ከሆኑ ልክ እንደ ሞተው አበባ ነው እና ምንም አይጠቅሙም። እንደዛውም በተለያዩ ሁኔታዎች ደግሞ የሞቱ ነገሮች ሊኖሩ ይችላሉ እና ያንን ነገር ሰላማዊ በሆነ መንገድ መቀያየር ነው ያለብን። በእርግጥ ይሄ ሰፊ ረሰብ ጉዳይን የሚይዝ ነገር ነው ብዙም ነገሮች የሚያስፈልግት ነው እና እሱን ለማውራት ሳይሆን እንዲሁ የመወስለቻ የመማገጫ መንገዶች፣ ሰበቦች ተብለው የሚደረደሩ ነገሮች ስላሉ ነው። ያም ሆኖ አጸያፊና በጣም ቀፋፊ ምንም አይነት ማሰሪያ ነገር ሊኖረው የማይገባ ማስተባበያ ነገር ሊኖረው የማይገባ ነገር ነው እኚህን ነገሮች ማድረግ። የሚወዱን ሰዎች መጉዳት ወደ ሌላ መሄድ መለየት ካለብን መለየት በጣም ቆንጆ ነገር ነው። አብረውን ሆነው አልታየንም፣ አልታወቀም ብለን እየደጋገምን የምናደርጋቸው ነገሮች ኋላ ላይ የሚጎዳው እኛ ስለሆነ ማለት ነው። እና ባጭሩ ማለት የምፈልገው ሴት ልጅም ወንድ ልጅም ይወሰልታሉ እና ይሄ ድምድም ያለ ጅምራ ፍረጃችንን ልናስተካክለው ይገባል ለማለት ነው። የማንነት ጉዳይ እንጂ የፆታ ጉዳይ አይደለም። እንዳጋጣሚ ሆኖ የሴቶቹን በደንብ አላየን አልሰማን ሊሆን ይችላል። እኛ ጋ ያ ነገር አይደርስብን ሊሆን ይችላል። አላየነው ይሆናል እንጂ በጣም እጅግ በጣም የሚታመኑ ድንቅ አባቶች፣ እጅግ በጣም የሚታመኑ ድንቅ ፍቅረኞች፣ ባሎች፣ እስከ መጨረሻው እስከ ሞታቸው የሚታመኑ ወንዶች አሉ እና ወንዶች ሁሉ ማጋጭ አይደሉም የሚለውን ሀሳብ ለመናገር ያህል ነው። ጥቅልል አድርገን አንድ እንትን ውስጥ አንድ ማስቀመጫ ውስጥ የምናስቀምጣቸው ነገሮችን ልናቆም ይገባል። ዓለማችን ላይ በጣም የሚያስገርሙ የእንጀራ እናቶች፣ የእንጀራ አባቶች አሉ። ዓለማችን ላይ በጣም የሚያስገርሙ አማቾች አሉ እና በዙሪያችንም ሕይወታችን ውስጥ እኔ በጣም ምስክር የምሆንላቸው ድንቅ ድንቅ ታማኞች አሉ እና ይሄ ጅምላ ፍረጃችንን ልናቆም ይገባል ለማለት ያለው ስለ ታማኝነት ካነሳ ይልቅ አንድ ያነበብኳት የመወዳት ታሪክ አለች እና እሷን ብያችሁ ላብቃ። እሱ ምንድ ነው በአንድ ሆስፒታል ውስጥ አንድ አዛውንት አባት የቀጠሮ ሰዓታቸውን አክብረው መጥተው ይጠባበቃሉ። ሐኪማቸው ሐኪማቸው ግን ከጊዜው ዘግይቶ ቦርዳ አጋጣሚ ዘግይቶ ነበር የሚደርሰው፣ እና እሳቸው እየተቆነጠነጡ አሁንም አሁንም ሰዓታቸውን እያዩ አንዴ ቁጭ አንዴ ብድግ እያሉ እየተንጎራደዱ ሲጨነቁ ነፍሷ ከሩቆናት አስተውላቸውና ምን ምናልባት የምረዳቸው ነገር ይኖራል ብላ ሄዳ ጠጋ ብላ ትጠይቃቸዋለችና እሳቸው ያሏት ከዚህ ቀጠሮ ቀጥሎ በጣም የማከብረው ሌላ ትልቅ ቀጠሮ አለብኝ እና ለዛ ቸኩዬ እንጂ ሌላ ምንም ነገር ገጥሞኝ አይደለም አሏት። ታዲያ ይችም ነርስ ልትረዳቸው አስባት፣ ታዲያ ለቀጠሮት ለምንድን ነው ደውለን እንደሚዘገዩ ማናሳውቀው? ስትል አይ አልደውልም ልጅ ይሏታል። መደወል አልችልም ይሏታል። እኔ ልደውልሎት ቁጥሩን ስጡኝ ስትል አይ መደወል አልችልም ያልኩሽ የምደውልለት ሰው ነገሮችን አያውቅም፣ ስለዚህ ብደውልለትም ምንም ትርጉም የለውም፣ ይሏታል። ታዲያ እንደዛ ከሆነማ ቀላል ነው አርፍዳውን ቢሄዱ ምንም ችግር የለውም፣ ያን ያህል የማያውቁት ከሆነ የቀጠሩት ሰው አሏት። አይለዩኝም ስላሏት ማለት አትለየኝም ስላሏት ማለት ነው። አይ ልጄ የቀ ትሳስተሻለሽ በየ በዚህ ሰዓት በየሳምንቱ ሄጄ መጎበኛት ባለቤቴ ነው ባለቤቴ ደግሞ የመርሳት በሽታ አልዛይመር ተጠቅታ እዛው ማዕከል ነው ያለችው እና እኔ ግን በየሳምንቱ አበባ እየገዛሁላት እሄዳለሁ አብሬያትም ደስ የሚሉ ጊዜያቶችን አሳልፋለሁ። እና ይሄ ለባለቤቴ የማደርገው ነገር ብቻ ሳይሆን ለእኔ ምለው ከዚህ በፊት በደስታው በፍቅሩ ጤነኛ በሆነች ጊዜ አብረን ስንኖር በትዳራችን ውስጥ ለአንድም ቀን እሷ አታውቅም ብዬ ተደብቄያት ያደረግኩት ነገር የለም። ስለዚህ አሁንም እሷ አታውቅም ብዬ የማደርገው ምንም አይነት ነገር የለም ብለው ይመልሱላታል። እንደነዚህ አይነት አፍቃሪዎች እንደነዚህ አይነት ታማኝዎች አሉ። ምክንያቱም ታማኝነት ጥቅሙ ለራስ ነው፣ ክፍያውም ለራስ ነው። በየትኛው መንገድ ይሄ በትዳር ወይም በፍቅረኝነት በጾታዊ ጉዳይ ብቻ ሳይሆን በየትኛውም፣ በስራችንም፣ በማንኛውም ነገር ታማኝነት ጥቅሙ ክፍያውም ለራስ ነው እላለሁኝ። ዛሬ የያዝኩላችሁ ሀሳብ ይሄንን ይመስላል። እናንተም የምትጨምሩት ሀሳብ፣ አስተያየት ካለ እንድትጽፉልኝ ስል እጠይቃለሁኝ። ፈጣሪ በነገራችሁ ላይ ሁሉ ቅደም ቸርቆልኝ